መናየው ማንሰማው ነገር ይልንምና ከመዳም ኩሽና ተቀምጠን እንደው ብዙ ብዙ ህቶቻችን አሜሪካ ሲባል ዳስፖራ ሲባል በቃ ሰፍ ብለን ምናይል ሰዎች ብዙዎች ነን ማለት ነው። ነገር ግን አሁን በነገራችን ላይ አሜሪካ ሆነ ዳስፖራ እንደውም ከአረብ ሀገር የበለጠ ነው ድህነት ያለባቸው ማለት ነው። ምክንያቱም እያየናቸው ነው። ብዙ ወንዶች እኔ ዳስፖራ ነኝ እኔ አሜሪካ ነኝ ብለው የብዙ እህቶችን ገንዘብ ሲበሉ የምናየው ቲክቶክ ላይ ቁጥር ስፍር የለውም። ከዛ ባሻገር ደግሞ አሜሪካ ላይ ተቀምጦ ችግር አለ ምናምን እኔ ገርሞኝ ነው እንግዲህ እዚህ ታም ሌሉ ላይ እንዳያችኋት። በነገራችን ላይ እህታችን እኔ በሰው ላይ መፍረድ ፈልጌ አይደለም፣ ግን ደግሞ አንዳንዴ ማለት ነው ጤና ኑሮን አሁን ትንሽ ስታይዋት ታምራለች፣ ቆንጂዬ ነች ምናምን አሜሪካን ሀገር ናት ያለ አሜሪካን ሀገር ተቀምጣ ቲክቶክ ላይ ወጥቶ መለመን እኔ ይቅርታ አድርጉልኝና ፈኒ ያደርጋል ብዬ አላስብም። አንዳንድ ሰዎች በነገራችን ላይ ቲክታክ ላይ ቁጭ ብለው ጊፍት የለመዱ ሰዎች፣ ልመና የለመዱ ሰዎች ምናምን ነገር አጋጣሚ ኮን ቲክቶክ ላይ ቢዘጋ ማለት ነው ምን እንደሚሰሩ ነው። ይቅርታ አድርጉልኝና አላቅም ምን እንደሚሰሩ ማለት ነው። ምክንያቱም በልመና ስለሚተዳደሩ ጉልበታቸውን ይፈሩታል፣ ሰርተው መብላትን ይፈራሉ፣ ነውር ያደርጉታል። እና እንግዲህ በምስሉ ላይ ወይንም ከታምሌል ይለያያቸዋት ልጅ አሜሪካን ሀገር ነው የምትኖር። ነገር ግን ተሸክር ያለው እርዱኝ ስራ የለኝም ምናምን ምናምን ብላ እንግዲህ ሀቢባ ቤት እንግዲህ እጅግ በርካታ ወገን ባለበት ስትል ነበር። እኔ በነገራችን ላይ አይደለም አሜሪካ ሆኖ ጤነኛ ለሆነ ሰው መቼም ቢሆን እጅ አይታዝልኝ። ይቅርታ አድርጉልኝ ና ሀገራችን እንደምታዩት እጅግ በበርካታዎች እንደምለው ሁሌ እንደምለው በጦርነት የተጎዱ ወገኖቻችን አሉ። ህጻናቶች የሚበሉታቸው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴናችሁ ደህና ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እንግዲህ ጉድ በይ ሸቃሌት የሚያስበል ነገር ይዤላችሁ መጥቻለሁ ማለት ነው። እሱም እንግዲህ ምንድን ነው ወዴት ነው ካላችሁኝ ከታም ሌሉ ላይ እንዳያችኋት እንግዲህ በጣም ቆንጆዬ ቆንጆ ልጅ አሜሪካን ሀገር ነው የምትኖር እናንተ እኔ ማለት ነው አሁን ተምር ያለው እኔ ሁሌም በነገራችን ላይ አሜሪካ ትሉ ዲያስፖራ ነው፣ ይቅርታ አልጉልኝና መስሎ አይታየኝም። ግን አንዳንድ ሰዎች ደግሞ ጉረኛ የሚሉኛል፣ ስለማታገኘ የሚሉኛል። ምን ብርቅ ነው እንዴ ሁሉም ስደት፣ አሜሪካም ተቀምጬ ብር የሚሰጠኝ አላገኘም እንዴ? ሰርችን ደሜን ጠቡ አድርጌ ነው። ሶ ስለዚህ ምንድን ነው ልዩነቴ አረብ አገር እንደውም እኮ አሁን እኮ አረብ አገር ያሉ እህቶች የሚሰሩት ቤት እኮ ነው ከአሜሪካን እየበለጠ ያለ እንጂ አሜሪካ ያሉት ወንዶች የአረብ አገር ሴቶችን ነው እና ግባ እያሉ የሚመጡ ብር ላኪ እያሉ በውስጥ የሚቀበሉት እነሱ ናቸው። ስለዚህ ምንድን ነው እሺ ምን ለምሳሌ ማለት ነውና አሜሪካ ስለማታገኙ ነው ብላችሁ የምትሉ ሰዎች እኔ በነገራችሁ ላይ በአናታችሁ መታከል ትችላላችሁ። አይመለከተኝም ግን ሆኖም ሳለ ግን ይቺ ልጅ እንግዲህ ፈጣሪ ሆይ ትግስት ስጠኝ። ይህን ይሄን የመሰለ መልክ ይዛ ይሄን የመሰለ ቁመና ይዛ እንግዲህ አሜሪካን ሀገር ተቀምጦ ልመና በጣም ያስጠላል። በተለይ ቲክታክ ላይ ወጥቶ ቲክታክ ላይ እንግዲህ ብዙዎች አረብ ሀገር ሴቶች የሚገኙበት ነው። እነሱ ናቸው አረብ ሀገር ሴቶች ናቸው። ታፕ ታፕ፣ ሼር፣ ኮፒ ሊንክ እያደረጉ የሚከታተሏቸው እንግዲህ ቲክታከሮች እንጂ ቲክታከሮችን መቼም አሜሪካ ወይንም ዲያስፖራ ያለ ሰው እነሱን ታብታብ እያደረገ የነሱን ተረትተረት የሚያዳምጥ የለም ና እንግዲህ ከዛ ሁሉ የአረብ ሀገር ሴቶች ይገኙበታል፣ እርግጠኛ ነኝ ከርዳታው። ምክንያቱም የአረብ ሀገር ሴቶች ስለሚሳተፉ ስለማቅ ነው። ሰው ሆኖም ሳለ ግን ምልላችሁ ፈልጌ ነው ቤተሰብ አንዳንዴ ስራን አትፍሩ፣ እግዚአብሔርን ስራን አትፍሩ። በነገራችን ላይ ተለምኖ የመጣ ገንዘብ፣ የሰው ገንዘብ፣ ላባችሁ ያላገኛችሁበት ገንዘብ ለእለቱ ኮ ሊመስለን ይችላል። ይህን ታውቃላችሁ አይደል? ግን ግን የቆየን እየቆየን ስናየው ግን የሰው ገንዘብ ለምንም ቢሆን አይጠቅመም። ይቅርታ አድርጉልኝና ምንም ቢሆን ላባችሁ፣ እግዚአብሔር ላብን የመሰለ ነገር የለም በላባችሁ ስትሰሩ ነው ሁሉ ነገር የሚባረከው የሚቀደሰውና፣ ሰው ስለላ በላባችሁ ብቻ ተጠቀመው ብዬ ነው የማስበው። እንደኔ እንደኔ ማለት ነውና ያለው ነገር ይሄ ነው ብቻ ነው። በጣም ነው የገረመኝ። ይቅርታ አድርጉልኝና እዛ ባሻገር ደግሞ እንግዲህ እቺ ተመረ የምትባለው ግለሰብም እጅግ ባለጌነች። ባይዘወይ ስለ ስለሷ አንዳንድ ነገር ላሉ ተመረ የምትባለው እንግዲህ እመቤት ካሳ ካሁን በፊት እኔ ስለሷ ዩቲብ መሰራት አልፈልግም ማለት ነው። ግን ያው ስለሷ መናገር ስላለብኝ ነው። እና ከአሁን በፊት በእመቤት ካሳ እጅግ በሚሊዮን ብር አግኝታ አባታለች ማለት ነው። ጥሩ ሰው መስላ ምናምን ነገር እመቤትን ፕራንክ እያሰራቻን ጊዜ በጣም እመቤት ቻናሏ በጣም አሪፍ ነበር። እንደሆኑ አልነበረ የሚታይ ነበር ዩቲብ ደግሞ ከታየ ደግሞ ብዙ ነገር ነው የሚቆጥረው ና ባልሆነ ነገር እመቤት ጋር ተቀያየሞ ተለያዩ። ቻናሉን ባይዘወይ ወስዳለች ማለት ነው። ቻናሉን ወስዳ ራሱ ለመቤት ብር አልሰጠቻትም። አሁንም ቢሆን እንግዲህ ጥቅሟ ስለቀረባት የመቤት ጥቅም ስለቀረባት እመቤትን አስገድለሻ አለው ወዘተ ምናምን ምናምን እያለች በጣም ብዙ ነገር እየዛተች ነበር ባይዘወ። እኔ እና እሱም ማልበቃት ብሎ እንግዲህ ቲክታክ ላይ ደግሞ በሰሞኑ ወታ ግምት ምት እያለች ነው። እዛ ፍራው ሚባል አንድ ባለ ሀብት አለ። ከሱ ጋር እንግዲህ ቪዲዮዋቸው ወጥቶ አጄ ቪያስ በለኑ እንግዲህ እኛስ የመዳም ልጆች ለምን ይቅርብና፣ የመዳም ልጆች እኛ ከስር ከስር ለእናንተ መረጃ እናመጣለን። እኛ ከመዳም ስራ ማለት እነሱ ጭልል ያደርጉናል። ግን አሁን ባይዘው እየጨለሉ ያሉት ማለት ነው። እነዚህ ዲያስፖራ ተብዮች ናቸው። ለምንድን ነው ግን እኔ አልገባኝም ማለት ነው። ዲያስፖራ ተብዮቹ በጣም እያበዱ ነው ያሉት። ስለዚህ ስለዚህ ስለዚህ ከእንደዚህ አይነት ነገር ብትቆጠቡት፣ እውነቴን ነው የምላችሁ መቆጠብ አለባችሁ። እና ይሄ ነው እንግዲህ ያለው ነገር እንግዲህ ዲያስፖራ የምትመኙ ምናምን። እኛኮ አሜሪካ ሲባል እኮ በቃ ልክ ትልቅ ነገር ነበር የሚመስል እንጂ እንደዚህ የሚለመንበት አልመሰለኝም። እኔ ቅርታ አድርጉልኝ እና ማለት ነው እውነቴን ነው የምላችሁ እንዴ! አሜሪካን ሀገር ተቀምጠው እንዴ ቲክቶክ ላይ እርዱኝ ይላል። ደግሞ ሳይኖራችሁ ደሞ ለሰው ደግሞ አትስጡ ጊፍት ምናምን ብላችሁና እንግዲህ እቺ ልጅ ጊፍት ትሰጣለች ለሰው አንበሳ ታወርዳለች፣ ከዛ ቲክቶክ ላይ እርዱኝ ብሎ እኔ እኔ ለእንደዚህ አይነት ሰው በአረብ አገር ሴቶች ብራቸውን ለሚበሉ ሰዎች መቼም ቢሆን ብር አላዋጣም። ይቅርታ አድርጉልኝና ማለት ነው ግደሉኝ። ምክንያቱም አረብ አገር ሴቶችን በፌስቡክ በተለያየ ሚዲያ ተዋውቁ ብር እራሳቸው ናቸው የሚልኩ እንጂ አካውንት ተቀብለው በስርዓት ያ ሰው እነሱን ያስገድዳቸው የለም ስለዚህ ምልላችሁ ፈልጌ ነው። ጥፋቱ የኛ ነው። ጥፋቱ የኛ እንጂ የነዛ ሰዎች ጥፋት ስላል አይደለም፣ ምንም ማድረግ አይቻልም። እና እኔ ገረመችኝ የምር ቲክታክ ላይ ደግሞ ከረጅም ሰዓት ብዙ ሰው ነው የሚከታተላቸው። ሰው ኮ ቁም ነገር ያለበት ቦታ ኮ አይገኝም። በነገራችን ላይ ማለት ነው ቁም ነገር ያለበት ቦታ አይገኝም። ምናምን በቃ እንደዚህ ብሽሽቅ፣ ስድድብ ምናምን ካለበት ቤት ነው የሚገኘው። ና እኔ በጣም ነው ይገረመችኝ። ለማንኛውም እንግዲህ ያለው ነገር ይሄ ነው። ለማንቸውም እንዴት ነው? ቦታችን አያችሁት? ግቢያችን ተመልከቱት ማለት ነው የአረብ ሀገር ግቢያችን። በዚሁ አጋጣሚ እየተመለከታችሁት፣ ሴትዮ አትክልት አላት በይዘው ትናንትና። እንግዲህ በአትክልት ነው የምንጠውላችሁ። ቪዲዮ ለመውጣት ቼስት ስለማይመቼ ነው ለዛ ነው እና ሰላማችሁ፣ ብዙ ትትረፍረፍ ይበልልኝ ሁላችሁን። ወሬ ያላብዛባችሁ። ተው ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ሳይሆን እዩልኝ ማለት ነው። እዩልኝ፣ እናንተ ቻናሌን እዩልኝ። ተው ቻናሌ እየታየ አይደለም። ሼር ማን ያደርግልኝ? ሼር ሆናችሁ ቅሩና ማለት ነው። ሼር ማን ያድርግልኝ? ጥያቄ ሼር አድርጉልኝ እስኪ ቻናሌ እይታይ ኑሮ እና ኢትዮጵያ ልግባና ኢትዮጵያ ለስራበት ማለት ነው። ለነገሩ ኢትዮጵያም ኔትወርክ እያስቸገረን ነው እያሉ ነው እህቶቻችንም። ስለዚህ ያለው ነገር ይሄ ነው። በተረፈ ቻናሌን ብታዩልኝ ማርያምን፣ በጣም ደስ ይለኝ ነበር። ቻናሌን እያያችሁት አይደለም ለምንድን ነው? እና ሁላችሁንም ከልብ ነው የምናመሰግነው። በተረፈ እግዚአብሔር ሀገራችን ኢትዮጵያን ሰላም ያድርግልን ጦርነት ሁሉ ነገር በቃ ይበለን እና ያለው ነገር ይሄ ነው። ሁላችሁንም ከልብ ነው የምናመሰግነው ትላላችሁ ዶሮ ጮቹ እያለ ነው እኛ ጋ በለው የዶሮ ጮቹ ትይና ፈቃችሁ ካላችሁ በዛውም ስሙት። ጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮጮ